አሁን ቀስ ብለን ቤተሰቦች ሰው ብቻ ካሜራማንም አለ እሱ ብቻ ነው የተረዳኝ በቃ እኔ ኑር እኔ እኮ የሚገርመው ትናንትና አውርቻለሁ በዛኛው ቻናል ሰላም ቤተሰብ እንዴት ናችሁ በዚህ ቻናል እንግዲህ መጥቻለሁ ማለት ነው ብሩኬ አብዷል ወደ አኪም ቤት እንውሰድ እያየን እንዳናጣ ብያለሁ ትናንትና ማለት ነው እና ይሄ ልጅ የሆነ ነገር ሆኗል ስለዚህ አኪም ቤት መውሰድ አለብን ማለት ነው ገባችሁ አይደለ ስለዚህ አብሬት ካላደርኩ ብሎ ጭራሽ ሱሪ ደራርቦ ነው ሀይሚ ክፍል የሚገቡ ማለት ነው የሆነ ነገር ሆኗል ይሄ ፕራንክ ነው እያላችሁ ነው ግን ፕራንክ ሊሆን ይችላል። ምክንያቱም እንደ ጆኪንግ ነገር ምናምን እየሆነ ነው እንግዲህ እንትን የሚለው ማለት ነው ገባችሁ አይደለም? ወደ የሆነ ቪዲዮ የሚሰራው የሚያወራው ምናምን ነገሮች ማለት ነው እየሆነ እንደ ፕራንክ ነገር ነው። ግን አላመንኩትም። እኔ እንዴ ጉድ እኮ ነው። እኔ እኮ እወዳታለሁ፣ ጋ ገርማቸው፣ እኔ እኮ እወዳታለሁ። ከምን እንዴ በጣም ነው የምወዳት። እሺ ትወዳታለህ፣ እናቃለን። ምንድን ነው እኔን ማሳየት አለብህ። የራሱ አቅመ ወታል። እኔ ብሩክ መመስከር አለበት በአደባባይ ነው አደል፣ ደፍሬ እንደዚህ እያልኩ ያለሁት እሷም ደፍራ ወጣ መናገር አለበት በቃ ምን ብላ ሱ ነገር ተደረጋ ገና አይደል? በጣም ብዙ ነገር አድርጋልኛለች። እኔም ብዙ ነገር አድርጌላታለሁ። ሰው እኔ ብሩክ ነኝ በጣም ደግሞ እንደምትፈቃቀሉ ሲጀመር ለእኛ አልተናገራችሁም። ግን ምትወዳት፣ ምታከብራት፣ ምታፈቅራት ከሆነ ደግሞ ለመኝታ ብቻ አይደለም ሀይሚን የምትፈልጋት። ስለዚህ ካልተኛን ብልሃት አይደለም። ሲጀመር የሆነ ረብሻ የምትፈጥረው ማለት ነው። ስለዚህ ምትወዳት፣ ምታከብራት ከሆነ አግባት፣ በስነ ስርዓት ሹማግሌ ላክ፣ በክብር በወግ ማዕረግ አግባት። በቃ አለቀ፣ ደስ የሚል ትዳር ኖሩ። ሲቀጥል እኔ ራሱ ተስማሚ አደለም። ሲጀመር መጀመሪያ ራሱ ለዚህ አብራችሁ ስትኖሩ እኛ ደስ ብሎናል፣ ስለምንወዳችሁ ስለምናከብራችሁ እንድትለያዩ ስለማንፈልግ ምንም አይነት ማንም ሰው አስተያየት አልሰጠም። ገባችሁ? እኛም ብንሆን ቪዲዮ አልሰራው፣ እኔ ራሱ ቢሆን እንዴት አንድ ለሆናችሁ። ሲቀጥል አንድ ወንድና አንድ ሴት ባለትዳር እያልሆኑ ሴቶች ባለትዳር ያልሆኑ ሰው አንድ ቤት ሊኖሩ አይችሉም። ገባቸው አይደለ? ግን ብሩኬና ሀይሚ ደግሞ አንድ ላይ ሲኖሩ ደግሞ እኛ ደስ ብሎናል። ለምንድን ነው ደስ ያለን? እንድለያዩ ስለማንፈልግ ስለምንወዳቸው አንድ ላይ እንዲኖሩ ስለፈለግን ነው። ነገር ግን አሁን በድንገት መጥቶ አብሬሽ ካልሆንኩኝ አብሬሽ አንቺ ክፍል ካላደራሱ ሰፕራይዝ አድጎ አሁን ደግሞ አብሬሽ ካልተኘሁኝ አይሆንም ብሎ በሌሊት እየሄደ ደግሞ ሱሪ ደርቦ ሱሪ ያቆመዋል እንዴ እኔ ብሎ ያ ነገር እኮ ሱሪ አያቆም። ሱሪ ሱሪውን እንትን ጥሶ አይደለ እንዴ ሱሪ ውስጥ እኮ ነው የሚቆሙ አደል እንዴ ሱሪ ውስጥ አይደል የሚቆመው እንዴት ነው ሱሪ ደራረብክ አልደራረብክ ያ ነገር እኮ ከሰውነት የሚመጣ ነገር ነው እኔ እኮ ጅል እንደ ጅል ነገር ነው የሚያስበው ልበል ብሩኬ እንዴ ምን አስበው ነው ሆ አመሰግናለሁ ቅድሚያ ሽማግሌ ላክ ያለችኝ ደግሞ ይልክ አይደለም ሽማግሌ መላክ የለበትም ማልቅም ኧረ እባክህ ለእኔ ላክልኝ በቃ ሽማግሌ አልኩኝ በቃ ተው እንጂ እረ ሲያምር ይቀራላል። አንተ ለወንድ ሀይሚ ትልካለች ማለት አሁን? መልሰን እኛ ሴቶች ለወንድ ነው ሽማግሌ የምንልኮ፣ ወንዶች አልልኩም አደለ? ሲያምር ይቀራል። ሲያምር እንደ መፍቴ እኔ ከተላከ ትቼ እንዲህ የምለው ነገር ትቼ ብርድን ተቋቁሜ እኖራለሁ አልኳችሁ። ከዛ በብርድ ፍንግር ስለላችሁ ማንን ተጠያቂ እነምታደረጉን ያላቅላችሁ። ይኸው በብርድ እዚህ በጣም ይበርዳል እዚህ ብርድ ላይ ፍንግር ብዬ ብሞትባችሁ። በቃ ልጁ እየቀለደ ነው የምር በቃ ያልኳችሁ በቃ ወሰንኳ እንዴ አላሳዘናችሁም እንዴ ስጠኝ ቅመሜ እያለች እኔ ለምንድን ነው እዚህ ብርድ የሚመጣኝ ብቻ ሄድ ለምንድን ነው ሰው ባዳ ምታደርጉት ቅመሜ ብትሆን ለምንድን ነው ባዳ ምታደርጊ እዚህ ነኛለሽ ለኔ ባዳ ባዳ ነው አለቀ። አንተ ብሩኬና ሀይሚ ማለት ነው እህት ወንድሞች አደላችሁ ወይም ደግሞ የአክስት ልጅም ሆነ ወንድም ራሱ። በአሁን ሰዓት ሴት ልጅ ከወንድሟ ጋር ራሱ አተኛም። በአሁን ሰዓት ኢትዮጵያ ውስጥ አባት እየደፈረ ነው፣ ወንድም እየደፈረ ነው፣ ጎረቤት እ ሲጀምር አሁን ሰዓት ስንት ነገር አለ ሴት ልጅ ጥቃት የሚደርሰው ማለት ነው። ስለዚህ ወንድም ራሱ ብትሆን አባት ወንድሟ የገዛ እናት ልጇ ራሱ ብትሆን አጠገቧ አተኛም። ገባ አደለም? ስለዚህ ባዳ ባዳ ነው። አለቀ። ባዳ ናችሁ። ይህ እኮ የሚዋሽ አደለም። እናንተ የምትጓደዱ የምትፋቀሩ ከሆነ ሽማግሌ ላክ። አለቀ። እንደ ባዳ ባዳ ነው። ሆ እንደ አርባ ስም ትችይኛለሽ። በቃ ሌላ ብርዱ ብዬ ነው ሌላ ነገር ምን አሰብኩ። የምታውቁት ነገር አለ የሚፍታም ተብዬው ቅመሜ የምታቁት ነገር አለ። የለም ሴጣን ይገባል። ሴጣን ራሱ ማነው? እንወትላ የሚገቡ እኔ ፀሎት ሰው ነው የፈጣሪ ልጅ ነኝ። ምን አባቱ ይሰራል? ሴጣን ብርዱ ልባል፣ ሴጣን ይገባል። ሲጀመር ሴጣን እንዴት ነው? ራሳችሁ ናችሁ። ሲጀመር ብሩኬ ማለት ነው። ሰይጣንም አይደለም ምንም አይደለም። ሰይጣን ያሳስታል ምንም አይደለም ማለት ነው። ወንድ ልጅ እና ሴት ልጅ አንድ ላይ ከተኙ ግዴታ ግዴታ ይፈጠራል ምንም አይነት ነገር ማለት ነው። ከወንድ ጋር ተኝታችሁ አንድ ሴት እኔኮ ምንም ስላደርግ ነው ከሱ ጋር የተኛሁት ምናምን የሚለው ነገር የለም ማለት ነው። አንድ ባዳ የሆነች ሴትና ባዳ የሆነ ወንድ ምንም አይነት ስጋ ግንኙነት የሌላቸው አንድ ላይ ተኝቶ በሰላም ያድራሉ የሚለው ነገር የለም። ማንም ሰው አያምንም። ገባችኋል አይደል? ስለዚህ በስነስርዓት የሆነት የምትወዳት ከሆነ ምታፈቅራት ከሆነ ሽማግሌላ ማንም አልከለከለም፣ እንዴ ሪነገር መገናዘብ አለብን በብዙ ነገር አለ። አሁን በዚህ ዕድሜ ልጅ የሚመጣ አ እኔ ንጃ አይመሳችሁም። ገና ብዙ ብዙ ማስተካከል ያለብን እንዲከሆን ፈቀ እናንተ እንትን ለመናገር እባክህ። እና ልጅ ማለት አብረ ምታ ኦኬ፣ ልጅ አይመጣም። አብሬያት አድሬ ምንም ነገር አላደርግም። ስለዚህ ልጅ የሚመጣ ስለምፈራ በዚህ ዕድሜ ምንም ነገር አላደርግም፣ ግን አብሬ ያልተኛ ነው። ልጅ በልጅነት ነው ሲጀመር። ልጅ በልጅነት ነው ውለዱ። ምን ችግር ሱሪ እየለበስኩ ነው። ሱሪ ምንም አይሰራም። ሱሪ ውስጥ ነው የሚቆመው። ያ ሰውዬ አለ እኮ ሱሪ ውስጥ ነው፣ ከሱሪ በላይ እኮ አይደለም። ስለዚህ ወይም ደግሞ ሱሪ ደራርበን የሚቆም ነገር አይደለም እኮ። ገባ አይደለም ብሩኬ? ግን እንዴት ነው የሚያስበው? እኔ ግን አለማምነው። አናዶኛል፣ አለ አስይዞኛል። ይህም ሰውዬ ለምን ሴጣን ይገባል በማላችሁ ምናምን ሲል በቃ ተናድጃለሁ። ልክ አደለም ነገር ደግሞ ምናስብ ልጆች አደለም። ታውቃላችሁ ለብዙ ነገር ትምህርት ለመስጠት የምሞክር ሰዎች ነን። በዚህም ነገር ብዙ የምትማሩበት ነገር አለ፣ ልብ ብላችሁ ካያችሁት ማለት ነው። ና ይመቻችሁ በዚህ ኦኬ። እዚህ ጋር ብዙ ነገር የምትማሩበት ነገር አለ በዚህ በዚህ ነገር፣ ልብ ብላችሁ ካያችሁት እሺ፣ እንማራለን። ምክንያቱም ምንድን ነው አንድ ይሄ ነገር ማለት ነው እኔም እማርበታለው? የሆነ ከነ ብሩኬ ሲጀመር ከሀይሚና ከብሩኬ ቪዲዮ ማንም ሰው ይማራል ብዬ አስባለሁ። ብዙ ነገር ምንማር ነገር አለ። እሱም ደግሞ አንድ ባልና ሚስት ያልሆነ ወንድና ሴት አንድ ቤት ሲኖሩ የሆነ ነገር ሊፈጠር ይችላል ብለን የሆነ ወይም ደግሞ ሀይሚና ብሩኬ አንድ ላይ እየተኙ ነው ወየ ለሚል ኦዲየንሶች ለነሱ ትምህርት ይሆናል ብላችሁ ሊሆን ይችላል። ምክንያቱም እኛ ኮ አንድ ላይ አንተኛም። ይሆ ሀይሚ በዚህ ልክ ነው ከእኔ ጋር አተኛም ብላ እንትን ምትለው ለማለትም ለማስተምረም ይሆናል። ወይም ደግሞ አንድ ባልና ሚስት ያልሆነ ወንድና ሴት አንድ ክፍል ውስጥ ወይም ደግሞ አንድ ቤት ውስጥ እየኖሩ እንደዚህ የሚጨቀጨቅን ወንድ አለ ሊልም ሊያስተምሩ፣ ያ ነገርም ሊያስተምሩ ይችላሉ። ወይም ደግሞ መኖርም የለበትም ሲጀመር፣ መኖርም የለበትም ባይነኝ እኔ ማለት ነው። ግን እነ ብሩኬን ደግሞ ሊያስተምሩ እያሰቡ ደግሞ እንዴት ነው አንድ ባዳ የሆኑ አንድ ሴትና አንድ ወንድ ከተዋደዱ ከተፋቀሩ ግን መኝታ ቤት ለየ ብቻ ሆኖ ተከባብሮ በስነ ስርዓት አንድ ቤት ውስጥ መኖር ይችላሉ፣ የሚለውን ትምህርት ሊያስተምሩ ይሁን አላቅ። ብሩኬ እንግዲህ ተማሩበት ብሏል። በጣም ቅመ ሚጋኒ ጥሩላቸዋለቸው። ይሄ ችግር ነው። በሌሊት እየዳ አስተኛ ሱር ይገራል።

ሴጣን ነው ይፈታተናለች በጣም ትቀልዳለህ ይህ ሴጣን ከነዚህ አራት ሱሪዎች አልፎ ከተፈታተነኝ እኔ ብሩክ ገና አይደለም ሱሪ ምንም ያለበ ነው ትደርገው ለምንድን ነው እውነት ነው ሱሪ እኮ መውለቅ ይችላል ያ ነገር እኮ በሱሪ ሱሪ ውስጥ ቆሞ ቁጭ ብሎ እኮ ነው የሚቆመው ማለት ነው ገባጁ አይደለ ሱሪ ለብሶ ማለት ነው ገባጁ ቀበቶ አስሮ ነው ስለዚህ ሱሪ መውለቅ ይችላል ሱሪ አግደው ምን ወይኔ ብሩኬ እንዴት ነው የምታሰበው። ማለት ነው

የምሪ ነው ልጅ የሆነ ማለት የለች ልንገራቸው። እዚህ የሆነ እንትን ሲሰራ የሆነ እንደ እንዴት ነው እንዳበደ ሰው ነው የሚሰራው ሲቀጥር ይሄ ነገር ምናምን ስናየው እሪሊ አይደለም ልንል እንችላለን። ገባቸው አይደለ? የሆነ ፕራንክ እያደረገን ነው ምናምን ልንል እንችላለን። ነገር ግን ደግሞ እንደ ሪሊ ደግሞ አስቴ ስንሰጥ ደግሞ ማለት ነው የሆነ ትምህርት የምንወስደው ነገር ብዙ አለ። ገባቸው አይደለ? ምክንያቱም አንድ ወንድና አንድ ሴት ውስጥ አንድ ክፍል ሲኖሩ በፍቅርም መኖሩ ይችላሉ፣ ብሎም ሊያስተምሩ ይችላሉ። ሌላ ደግሞ ሀይሚ ደግሞ በዚህ ልክ ነው ራሷን ምጠብቀው ራሷ ክብር ምሰጠው በዚህ ልክ ነው ብሎ ሊያስተምሩንም ይችላሉ ብዬ አሰብኩት። ብቻ ያው ምፍታ መቶ እንግዲህ

ሆነ ይሄ ቢታ የሚባል ማለት ነው። እሱ ይወጣል ከዚህ ቤት እሺ፣ እኔ እንዲ ተጨንቀኝ መጥቼ እከሳዋለሁ። ይወጣል ከዚህ ቤት እያለ ነው እንግዲህ፣ መፍታ እንግዲህ ሃይሚኒ ይዟት ሄዷል። ሲጀመር ልጁ ማለት ነው ብሩኬ እራሱ እንደ ቀልድ ነው እያሰበ ያለ። የሆነ ለመናገር ነው ልልም አላሰብኩም፣ ምን እንጂ አላውቅም። በተረፈ ሰላማችሁ ብዘን ቤተሰብ ወዳቸዋለሁ።